እንላለን ቅንጦት ይገባዎታል። ሰላም ከድር ነኝ፣ ከዴማ ሆፕር ስቴት የሽያጭ አማካሪ። ዛሬ ባለ ሁለት መኝታ ቅንጦ አፓርትመንት ቤት አሳያችኋለሁ፣ ተከተሉ። አሁን የምንገኘው 237 ካሬ ባለ ሁለት መኝታ ቅንጦ አፓርትመንት ቤት ላይ ነው። እንደገባን የምናገኘው ኳሊቲ የሆነው ሜድ ኢን ኢታሊ የሆነ በራችን ነው። ካዝና ቁልፍ ነው። እሳት አደጋ መቋቋም የሚችል ጠንካራ በር ነው ማለት ነው። ሁሉም ቤቶች ላይ የምናስገጥመው ይህንን ኳሊቲ በር ነው። በመቀጠል ይህ ባለ ሁለት መኝታ አፓርትመንት ተጨማሪ የስቶር ክፍል ይኖረናል። ማንጠቀምባቸውን እቃዎች ዴይሊ አገልግሎት የማይሰጡ እቃዎችን እዚህ በሼልፍ ስቶር አድርገን ሰተር ማድረግ እንችላለን ማለት ነው። በተጨማሪ አሁን የምንገኘው ደግሞ ሰፊው ሳሎናችን ላይ ነው። እንደምትመለከቱት እዚህ ጋር ዳይኒንግ ቴብላችንን በማስቀመጥ መመገቢያ ቦታችንን ሰፋ አድርገን መጠቀም እንችላለን። በመቀጠል ቲቪያችንን ፊት ለፊት አድርገን ቤተሰባዊ ጌዛችንን የምናሳልፍበት ሰፊ ቦታ ይኖረናል ማለት ነው። ቲቪያችንን ከጀርባ እናስቀምጣለን። ፊት ለፊት ምን ይገኛል? ኦፕን ኪችን። ኦፕን ኪችናችን እንደምትመለከቱት ያው ትራዲሽናል ኪችን ማድረግ እንችላለን እንደኛ ፍላጎት። ነገር ግን ሳሎን ላይ ምንም አይነት የምግብ ሽታ እንዳይመጣ ኢንዱስትሪያል ሳከር አለን። በተጨማሪ ፊት ለፊት ደግሞ ናራል የሆነ ቬንቲሌሽን እና በቂ ብርሃን ማግኘት እንችላለን ማለት ነው። እዚህ ቤት የራሱ የሆነ ባልከን ያለው ሳሎን ጋር አክሰስ የምናደርገው ባልከን ያለን ወጥተን የጠዋ ፀሐይ መጠቀም የምንችልበት በቂ አየር ማግኘት የምንችልበት ቦታ አለን ማለት ነው። አሁን ወደ ምን ወስዳችኋለው? ማስተር ቤድሩም ማስተር ቤድሩማችን እናያለን። ተከተሉኝ። ይህ ማስተር ቤድሩም እንደምትመለከቱት ሰፊ ነው። ፈረሲ ያስጋልባል የተባለለት ሰፊ መኝታ ቤት ነው ማለት ነው። የራሱ የሆነ ባልከን ያለው ከመኝታ ቤት በኩል አክሰስ ማድረግ የምንችለው የጧት ፀሐይ ቀጥታ ማግኘት የምንችልበት በቂ ብርሃንና በቂ አየር በቀላሉ ማግኘት የምንችልበት ከመኝታ ቤት በኩል ማለት ነው ባልከን ያለ፣ መኝታ ቤቱ የራሱ የሆነ መታጠቢያ ቤት አለው። ሰፊ መታጠቢያ ቤት ናቹራል የሆነ ቬንቲሌሽን በቀጥታ ማግኘት የምንችልበት በቂ ብርሃን በቀላሉ ማግኘት የምንችልበት መታጠቢያ ቤት አለ ማለት ነው። እዚህ አፓርትመንት ላይ ለየት የሚያደርገን ነገር ሁሉም መኝታ ቤቶች ናቹራል የሆነ ቬንቲሌሽን እና በቂ ብርሃን በቀላሉ አክሰስ ማድረግ መቻላችን ነው። አሁን ቀጥታ ወደ ሁለተኛው መኝታ ቤት ወይም ወደ ልጆች መኝታ ቤት እወስዳችኋለሁ። ይህ ክፍል ሰፊ ነው። ለልጆች መኝታ ሁለት መኝታ አልጋ በቀላሉ ማስገባት የሚችል የልጆች የማጥኛ ቦታ ሼልፍ እዚህ ጋር ማድረግ የሚንችልበትና ልጆቻችን ትምህርታቸውን እየተከታተሉ ሰፊ ቅንጦ አፓርትመንት ላይ በቅንጦት መኖር በቅንጦት ማደግ የሚችሉበት አፓርትመንት ነው ያዘጋጀንላችሁ። አሁን የምንገኘው ኮመን ባዝሩማችን ላይ ነው። እንደገባን የምናገኘው ላውንደሪ ስፔሳችን ነው። ላውንደሪ ስፔሱ የውሃና የመብራት መስመሮቹ ኦሬዲ ኢንስታል ተደርገዋል። ሶ ማሽኑን አምጦ ኢንስታል ማድረግ ብቻ ነው የሚጠበቅብን ማለት ነው። በቀጥታ ወደ መታጠቢያ ቤታችን እንገባለን። በጣም ሰፊና ቅንጡ መታጠቢያ ቤት ነው። ናቹራል የሆነ ቬንቲሌሽን ቀጥታ ማግኘት እንችላለን። እዚህ አፓርትመንት ለየት የሚያደርገን ነገር በቂ የከርሰ ምድር ውሃና ና ባካፍ ጄኔሬተር አሟልተን መቼም መቆራረጥ የማይገጥመው ኤሌክትሪክ አገልግሎትና መቆራረጥ የማይገጥመው የውሃ አገልግሎት 24 ሰዓት ማግኘት ትችላላችሁ ማለት ነው። በመቀጠል የምንሄደው ደግሞ ልጆች ያሉበት አፓርትመንት እንደመሆኑ መጠን በቂ የልጆች ማጫወቻ ቦታ አሟልተን ባስኬትቦል እና የእግር ኳስ መጫወቻ ሜዳችን ላይ ይሆናል ማለት ነው። አሁን የምንገኘው ልጆቻችን በስርዓት መጫወት የሚችሉበት የባስኬትቦል ሜዳችን ላይ ይሆናል ማለት ነው። ይህ ሜዳ ልጆቻችን በቀላሉ ሴፍቲያቸው ተጠብቆ ጊዜያቸውን ማሳለፍ የሚችሉበት ሰፊ የባስኬትቦል ሜዳ ነው ማለት ነው። ከሱ አጠገብ ደግሞ ይህ የምትመለከቱት የፉትሳል ሜዳ ይኖረናል ማለት ነው። እዚህ ቦታ ላይ ልጆቻችን ሴፍቲያቸው ተጠብቆ በስርዓት መጫወት የሚችሉበት፣ ጊዜያቸውን ማሳለፍ የሚችሉበት ቅንጡ ቦታ ነው ማለት ነው። አሁን የምንገኘው ደግሞ ሰፊ የፕሮግራም የምናዘጋጅበት አዳራሻችን ነው። ምንም አይነት ፕሮግራም ቢኖረን ሳንሳቀቅ በቀላሉ ቤታችን ተቀምጠን ፕሮግራሞቻችንን ማዘጋጀት የምንችልበት ሰፊ አዳራሽ ነው። በተጨማሪ እዚህ ቴራስ ላይ ንጹሕ አየር እየወሰድን በቂ ፕሮግራሞቻችንን በቅንጦት ማዘጋጀት የምንችልበት ሰፊ ቴራሳችን ነው ማለት ነው። በመቀጠል አሁን ላይ የምንገኘው ደግሞ ሰፊው የተንጣለለ የቤዝመንት ፓርኪንግ ቦታችን ነው። እዚህ ቦታ ላይ ሁሉም የአፓርትመንቱ ነዋሪ መኪኖቹን ማቆም የሚችልበት በቂ ቦታ አለው። በተጨማሪ ኤሌክትሪክ መኪኖች ያሏቸው ደንበኞቻችን እዚህ ቦታ ላይ ኢንስታል የተደረጉ የኤሌክትሪክ ቻርጅ ማድረጊያ ቦታዎች አሉ። እነሱን የተጠቀሙ ላይፋቸውን ቀለል አድርገው በመሃል ከተማ ላይ በቅንጦት መኖር ይችላሉ ማለት ነው። ሌሎች ሳይቶቻችን ላይ በቦሌ መድኃኒያለም ሾላ እንዲሁም ቦሌ 24 ላይ እነዚህ መሰል ቅንጦ አፓርትመንት ቤቶች ከተሟሉ አሚኒቲዎች ጋር መዋኛ ገንዳን አካቶ እናንተን በመጠባበቅ ላይ ይገኛል። ሙሉ መረጃ ማግኘት ከፈለጋችሁ 0911511393 ከድር ብላችሁ ቢደውሉ መረጃ ማግኘት ትችላላችሁ። ዴማሆፕ ሪል ስቴት ቅንጦት ይገባውታል።